ለስኳር በሽታ የሚመከረው የምግብ አይነት የትኛው ነው? ወይስ ባህሪውስ ምንድን ነው? እንደመልከት። ለስኳር በሽታ አንድ የተለየ ሪሲፒ የለም ወይም ደግሞ አንድ የተለየ የምግብ አይነት የለም። የስኳር በሽተኞች ባላንስ የሆነ የተመጣጠነ አይነት ምግብ እንዲበሉ ይመከራል። ግን የምግቡን ሁኔታ ስናይ ሶስት ሜጀር ነገሮችን እናነሳለን። አንደኛው ነገር የስኳር መጠንን በምን ያክል ፍጥነት ከፍ ያደርጋሉ ከዛም ባለፈም ደግሞ ምን ያክል ስኳራማ ናቸው ወይም ደግሞ ምን ያክል ስኳር ከነሱ ጄኔሬት ይደረጋል የሚለው ነው። ስለዚህ በአጠቃላይ የሚመከረው ብዙ የስኳር ኮንቴንት ያልበዛባቸው ወይም ደግሞ የስኳር መጠንን በጣም ከፍ የማያደርጉ አይነት ምግቦች ቢሆኑ ይመከራል። ይሄ አንድ። ሁለተኛ ደግሞ በፍጥነት ወደ ስኳርነት የማይቀየሩ ወይም ደግሞ በፍጥነት የስኳር መጠንን ከፍ የማያደርጉ አይነት ምግቦች ይመከራሉ ማለት ነው። ስለዚህ በሕክምናው ተርም ሎው ግላይሴሚክ ኢንዴክስ ያላቸው ከዛም ባለፈም ደግሞ ሎው ግላይሰሚክ ሎድ ያላቸው ምግቦች ይመከራሉ። አንድ ሁለተኛው ደግሞ ከኮለስትሮል ጋር በተያያዘ የኮለስትሮል ከፍ የማያደርጉ በተለይ አላስፈላጊ የሚባለውን ወይም ደግሞ ጤናማ ያልሆነውን ኮለስትሮል ከፍ የማያደርጉ አይነት ምግቦች እንግዲህ ይመከራሉ ማለት ነው። ብዙ ቅባት የበዛበት ምግብ አያስፈልግም። ቅባት ያልበዛበትን ምግብ መምረጥ ያስፈልጋል። ሶስተኛው ነገር ደግሞ አጠቃላይ ከዲያቤቲስ ጋር በተያያዘ ሃይፐርቴንሽን ብዙ ጊዜ ይኖራል፣ የግፊት ሁኔታ ይኖራል። ይህንንም ደግሞ ትኩር ማለት ያስፈልጋል። ብዙ ጨው ያልበዛበት ምግብ ለአጠቃላይ ለደም ግፊትም የሚሆን አይነት ምግብ አድርጎ መውሰድ ያስፈልጋል ማለት ነው። ስለዚህ የስኳር ሁኔታ ማየት፣ ከዛም ባለፈም ደግሞ የኮልስትሮል፣ ከዛም ባለፈም ደግሞ ብዙ ጨው ያልበዛበት እነዚህ ሶስቱን ነገሮች ማየት ያስፈልጋል። በዚህ አይነት ወይ አጀስት ማድረግ ይቻላል። በሚቀጥሉት ቪዲዮዎች ስለ ምግቦቹ ደግሞ አወራለሁ። መልካም